ለአንቺም የማይገዛ ሕዝብና መንግሥት ይጠፋል፣ እነዚያም አሕዛብ ፈጽሞ ይጠፋሉ። የአስጨናቂዎችሽ ልጆችም አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔርም ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል። ትንቢተ ኢሳይያስ ምዕራፍ 60 ተቁጥር 12 በስም አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወአሚሩ ለህዳር በዛቲ ዕለት ተስካረ በዓላ ለእግዝእትነ ቅድስት ድንግል ማርያም በረከተ ጸሎታ ወሃብተ ረዴታ የሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም አሜን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በኅዳር ሀያ አንድ ንድ በዚች ቀን የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከቷ ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። ልመኗ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ተአምር ይህ ነው። እስራኤል ከግብፅ ከወጡ በኋላ አምላክን የወለደች የእመቤታችን ምሳሌዋ የሆነች የጽዮንን ክብሯንና ያደረገችውን ድንቅ ተአምር ነግራችሁ ዘንድ ስሙ። በዚያን ወራት በእስራኤልና በኢሎፍሊያውያን መካከል ታላቅ ጦርነት ሆነ። በዚያም ጊዜ ሊቀ ካህናቱ የኤሊ ልጆች አፍኒንና ፊንሃስ ኢሎፍሊያውያንን ይወጉ ዘንድ ታቦተ ጽዮንን ይዘው ዘመቱ። ነገር ግን ስለ ኤሊና ስለ ልጆቹ ስለ ካህናቱ ፊንሃስና አፍኒን ኃጢአት፣ ይበቀላቸው ዘንድ የእግዚአብሔር ኃይል ኢሎፍሊያውያን ጋር ነበረች። ፊናስና አፍኒን የእግዚአብሔርን መሥዋዕት አርክሰዋልና በጽዮንም ላይ በደልን ፈጽመዋልና፣ ስለዚህም ጦርነት ባደረጉ ጊዜ ኢሎፍሌያውያንን በእስራኤል ላይ ድል ተቀዳጁ። በዚህም ዕለት የሞቱት ሰዎች ቁጥር ሦስት ሺህ ያህል ነበረ። አፍኒንና ፊናስም በጦርነት ላይ ሞቱና ታቦተ ጽዮንንም ኢሎፍሌያውያን ማረኳት። በዚያን ጊዜ ከጦርነቱ ቦታ አንድ ሰው እየሮጠ መጣና ሊቀ ካህናቱ ኤሊ ወዳለበት ገብቶ የእስራኤል ልጆች እንዳለቁ ልጆቹም አፍኒንና ፊንሐስ እንደሞቱ ይልቁንም ታቦተ ጽዮን እንደተማረከች ለሊቀ ካህናቱ ነገረው። ካህኑ ኤሊም ታቦተ ጽዮንን እንደተማረከች በሰማ ጊዜ ከወንበሩ ላይ ተንቆጫቁጮ ወደቀና ሞተ። ከዚያም ኢሎፍላውያን አምላካችን ዳጎን ከሁሉ ይበልጣል አሸናፊ ነው እያሉ ታቦተ ጽዮንን ወስደው ከአምላካቸው ከዳጎን ቤተ ጣዖት አስገቧት። በአምላካቸው በዳጎን ቤትም ባስገቧት ጊዜ ታቦተ ጽዮን ገልብ ጣጥላው በመሬት ላይ ወድቆት አገኙት። እነሱም ከወደቀችበት ፈጥነው አንስተው ቀድሞ ካለበት ቦታ በክብር አስቀመጡት። ዳግመኛ በማግስቱ ጠዋት ገስግሰው ከጣዖቱ ከዳጎን ቤት ቢመጡ ንግሥትና አሸናፊ የምትሆን ከታቦተ ጽዮን በታች እጁና እግሩ ተቆራርጦ በመድረኩ ላይ ተበታትኖ አገኙት። ከማዕከላዊ አካሉ በስተቀር ሌሎች የአካሉ ክፍሎች ተሰባብረው ወደቁ። በዚህም አስደንጋጭ ተአምራታዊ ኃይል ተደረገ። ዳጎንን በሚያገለግሉ ካህናት ጣዖት ላይ ከባድ ሽብር፣ ልቅሶና ጩኸትም ደረሰባቸው። እንደ ልማዳቸው መሥዋዕት ያቀርቡ ዘንድ አልተቻላቸውምም። አዛጦን ሰዎች ላይም ስለ ጽዮን የእግዚአብሔር ክንድ በረታባቸው። ስለዚህም የዚያች አገር ሰዎች የእስራኤል አምላክ የሕጉ ታቦት በዚህ መቀመጥ የለበትም የአምላካቸው ክንድ በእኛና በአምላካችን በዳጎን ላይ በር ትቶብናልና እያሉ ጮኹ። ከዚህም በኋላ የኢሎፍሊያውያን አዋቂዎች ወደ እነሱ እንዲሰበሰቡ ላኩባቸውና ስለ አምላክ እስራኤል ታቦት ስለ ጽዮን ምን ማድረግ ይሻለናል አሏቸው። እነኛም የጌታውያን ጠበብተኞች የእግዚአብሔር የሕጉ ታቦት ከእኛ ዘንድ ወደ ሀገሯ ትመለስ አሏቸው። ጽዮንም ወደ ሀገሯ ተመለሰች። ከዚህም በኋላ የእግዚአብሔር የሕጉ ታቦት ጽዮንን ይቀበሏት ዘንድ የእስራኤልን ሻለቆችና ጎበዛዝት ንጉሱ ዳዊት አዘዘ። ዳዊትም እኔ ነገሱ በተቀደሰውም ተራራ በጽዮን ላይ የእግዚአብሔርን ትእዛዝ ራለሁ እያለ በእግዚአብሔር የቃል ኪዳኑ ታቦት ፊት ይዘምር ነበረ እስራኤልም ሁሉ የእግዚአብሔርን የቃል ኪዳን ታቦት ይዘው በዕልልታ፣ እምቢልታ ድምፅ መለከት እየነፉ በጸናጽል በበገናና በመሰንቆ ዝማሬ ይዘዋት ወደ ዳዊት ከተማ ገቡ። የእግዚአብሔርን የሕጉ ታቦት በዳዊት ከተማ በደረሰች ጊዜ የዳዊት ሚስት ሜልኮል ባሏ ዳዊት ስለ ጽዮን ሲዘፍን በተመለከተችው ጊዜ ናቀችው። ስለዚህም ነገር የሜልኮል ማሕፀን ልጅ ከመውለድ ተከለከለና መካን ሆና ኖረች፣ እስከ ዕለተ ሞቷም ድረስ ልጅ አልወለደችም። ወንድሞቼ ሆይ የእመቤታችን ጽዮን ማርያም በዳጎን ላይ ያደረገችውን ተአምራታዊ ኃይል ተመልከቱ። ልመኗ ክብሯ በእኛ ለዘላለም በእውነት ይደርብን፣ አሜን። በዚች ዕለት ከሮሜ ሀገር የሆነ ተአምራትን የሚያደርግ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ የቤተ ክርስቲያንን ትምህርት የቀናች ሃይማኖትን ተምሮ እውነተኛ ክርስቲያን ሆነ። ከዚህም በኋላ የዚህን ዓለም ኃላፊነት የማታልፍ የመንግሥተ ሰማያትን ኑሮ አሰበ፣ ሐሳቡን ሁሉ ስለ ነፍሱ ድኅነት አደረገ። የዚችም ሀገር ኤጲስቆጶስ በኤጲስቆጶስነቱ ሥራ ይራዳው ዘንድ ለመነው፣ እርሱ ግን አልፈቀደም፣ ከውዳሴ ከንቱ የሚሸሽ ሆኗልና ወደ ገዳምም ገብቶ ጽኑ የሆነ ተጋድሎን መጋደል ጀመረ። የዚችም ሀገር ኤጲስቆጶስ ባረፈ ጊዜ ኤጲስቆጶስ የሚያደርጉት ፈልገው አጡ። ስለዚህም ተሰብስበው ሳሉ ገዳማዊ ጎርጎርዮስን ፈልጋችሁ በእናንተ ላይ ሹሙት የሚል ቃል ከሰማይ ወደ እነርሱ መጣ። በበረሃው ውስጥ በፈለጉትም ጊዜ አላገኙትም፣ እየፈለጉትም ብዙ ቀን ኖሩ። እርሱ ግን በአቅራቢያቸው ይኖር ነበረ። ባላገኙትም ጊዜ በአንድ ምክር ተስማምተው በሌለበት ወንጌል ይዘው በላያቸው ኤጲስቆጶስነት ሾሙት ስሙንም የመለኮትን ነገር በሚናገር በጎርጎሬዎስ ስም ጎርጎሬዎስ ብለው ሰየሙት። ከዚህም በኋላ የእግዚአብሔር መልአክ ለቅዱስ ጎርጎሪዮስ ተገልጦ ተነስተህ ወደ እነርሱ ሂድ፣ እነሆ በላያቸው ኤጲስቆጶስነት ሹመውሃልና ይህም ከእግዚአብሔር የሆነ ነው አለው። ያን ጊዜ ወደ እነርሱ ወረደ የአምላክን ትእዛዝ መተላለፍ ፈርቷልና፣ ባዩትም ጊዜ ወጥተው በታላቅ ክብር ተቀበሉት የሹመቱንም ሥርዓት ፈጸሙለት። እግዚአብሔርም ቁጥር የሌላቸው ብዙ ተአምራትን በእጆቹ ገለጠ። ስለዚህም ገባሬ መንክራት ቅዱስ ጎርጎርዮስ ተብሎ ተጠራ። ከብዙዎችም ተአምራቱ አንዲቱ ሁለት ወንድማማቾች ነበሩ፣ ከእርሷም ብዙ ዓሣዎችን የሚያጠምዱበት ታናሽ ባሕር ነበረቻቸው አንዱም አንዱ የኔ ናት በማለት እርስ በርሳቸው ተጣሉ። ስለዚችም ባሕር በመካከላቸው ይፈርድ ዘንድ ወደ ቅዱስ ጎርጎርዮስ ለመሄድ ተስማሙ። እርሱም ከሁለት ተካፈሉ ብሎ አዘዛቸው። እንዳዘዛቸውም ባልተስማሙ ጊዜ ስለዚያች ባሕር እግዚአብሔርን ለመነው። በዚያን ጊዜ ባሕሪቱ ደርቃ የምትታረስ ምድር ሆነች፣ በመካከላቸውም ሰላም ሆነ። በእጆቹም ስለሚደረጉ ድንቆች ተአምራት ዜናው በሁሉ አገር ተሰማ። በጎ አገልግሎቱንም ከፈጸመ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቆዝሞስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት ሃምሳ አራተኛ ነው። ይህም አባት ብዙ መከራና ኀዘን ደረሰበት፣ በዘመኑም በክርስቲያን ወገኖች ላይ መከራና ችግር ደረሰባቸው። በእነዚያም ወራት የክርስቲያን ወገኖችና አይሁዳውያን ልብሳቸውን በሰማያዊ ቀለም እንዲያቀልሙ እንጂ ነጭ ልብስ እንዳይለብሱ የእስላሞች ንጉሥ ጋዕፊር አዝዞ ነበርና። በዚህም ዘመን አባት ድንቆች የሆኑት ብዙዎች ተአምራቶች ተገለጡ። በአስቄጥስ ገዳም በቅዱስ ሳዊሮስ ቤተክርስቲያን ውስጥ የእመቤታችን የቅድስት ድንግል ማርያም ሥዕል ነበረች፣ ጎኗም ተገልጦ ከእርሷ ብዙ ደም ፈሰሰ። በግብጽ አገር ባሉ ከሌሎችም ሥዕሎች ካይኖቻቸው ብዙ ዕንባ ፈሰሰ። ይህም የሆነው በሊቀ ጳጳሳቱና በክርስቲያን ወገኖች ላይ ስለደረሰው መከራ እንደሆነ በመራቀቅ የሚያስተውሉ አወቁ። ከዚህም በኋላ ስለ እነዚህ የከፉ ወራቶች ፋንታ በጎ የሆኑ ወራቶች እግዚአብሔር ሰጠው። ሁልጊዜም ምዕመናንን የሚያስተምራቸውና የሚያጽናናቸው በቀናች ሃይማኖትም የሚያበረታታቸው ሆነ። በወንጌላዊው በቅዱስ ማርቆስ ወንበር ላይም ሰባት ዓመት ከአምስት ወር ከኖረ በኋላ በአምስት መቶ ሰባ አምስት ዓመተ ሰማዕታት ኅዳር ሀያ አንድ ቀን አረፈ። ይህን ሶር በሚባል ዋሻውም ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የእስሙናይን ሀገር ሰማዕታት እልፌዎስ፣ ዘኪዎስ፣ ሮማኖስ፣ ዮሐንስ፣ ቶማስ፣ ፊቅጦር፣ ይስሐቅ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ የብርሌ የብርጭቆ ሰሪዎች ልጅ የሆነ ከአሲዮጥ ሀገር ቅዱስ አባት አባ ዮሐንስ አረፈ። ይህንንም ቅዱስ በወለዱት ጊዜ በበጎ ተግሳጽ አሳድገውታል የጥርብ ስራንም አስተማሩት። ከጥቂት ዘመናትም በኋላ አባቱና እናቱ አረፉ። ያን ጊዜ ወደ ቅዱስ አባ ኢስድሮስና ወደ አባ ባይሞን ዘንድ ሂዶ መነኮሰ በጾም በጸሎት በገድሉ ተጠምዶ ተጋደለ። ዜናውን በራቁ ገዳማት ሁሉ ተሰማ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገለጠለት ወደ ተገለጠለት ወደ ሀገሩ ሂዶ ወገኖቹን የጽድቅን ጎዳና ይመራቸው ዘንድ አዘዘው። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገለጠለት፣ ወደ ሀገሩ ሂዶ ወገኖቹን የጽድቅ ጎዳና ይመራቸው ዘንድ አዘዘው። ቅዱስ ቁርባንንም ሳይቀበል ከባአቶ የማይወጣ ሆነ። በአንዲት ዕለትም ሁለት ቅዱሳን አረጋውያን አባ አብጂርና አባ ብሶይ ወደ እርሱ መጡ ገና ወደ እርሱ ሳይቀርቡ ከሩቅ ሳሉ ስማቸውን በመጥራት ሳያውቃቸው አባቶቼ ለመምጣታችሁ ሰላምታ ይገባል ብሎ ተናገረ። እጅግም አደነቁት። አባ ሲኖዳም ከግብጽ አገር እየመጣ ብዙ ጊዜ ይጎበኘው ነበረ። የከዳተኞች ጠብ በግብጽ ሀገር ላይ በተነሳ ጊዜ ንጉሥ ቴዎዶሲዮስ የላከ የጦር መኮንን ወደ ቅዱስ ዮሐንስ መጣ። በጸሎቱም ይራዳው ዘንድ ለመነው። ቅዱስ ዮሐንስም መስቀሉን አንስቶ መኮንኑን አይዞ አትዘን አንተ ጠላቶችን ድል ታድርጋለህና አለው። እንደ ቃሉም ሆነ። ዳግመኛም በንጉስ ቴዎዶሲዮስ ላይ ጠላት በተነሳበት ጊዜ ወደ ቅዱስ ዮሐንስ ላከ። እርሱም አትዘን አንተ ጠላትን ታሸንፋለህ አለው። ያን ጊዜም ጠላቶቹን አሸነፈ። ከዚህም በኋላ በእነዚያ ወራቶች ንጉስ ቴዎዶሲዮስ የርኩሰትን ስራ ስለሰሩ የአስዩጥን ሰዎች እንዲገድሏቸው፣ ሀገራቸውንም እንዲያጠፉ አዘዘ። ንጉሱም የላከው መኮንን ሳይደርስ የእግዚአብሔር መልአክ ይህን ነገር ለአባ ዮሐንስ አሳወቀው። የሀገር ሰዎችም የንጉሱን ትእዛዝ በሰሙ ጊዜ ወደ አባ ዮሐንስ ገዳም ወጥተው ስለ መጥፋታቸው በፊቱ አለቀሱ። አባ ዮሐንስም አትጨንቁ፣ አይዟችሁ እግዚአብሔር ያድናችኋልና አላቸው። መኮንኑም በመጣ ጊዜ ከእርሱ በረከትን ይቀበል ዘንድ ወደ አባ ዮሐንስ ደረሰ። አባ ዮሐንስም ንጉሱ ያዘዘውን ሁሉ ነገረው። መኮንኑም ሰምቶ ደነገጠ፣ ለቅድስናው ተገዥ ሆነ። ለመኮንኑም ርኩስ መንፈስ ያደረበት የ12 ዓመት ልጅ ነበረውና ያድንለት ዘንድ ቅዱስ ዮሐንስን ለመነው። በዚያን ጊዜ ዘይትን ቀብቶ አዳነው። በዚያን ጊዜ ዘይትን ቀብቶ አዳ አዳነው ከዚያም በኋላ የአሲውጥ ሰዎችን መገደላቸው እንዲተዉ ወደ ወደ ንጉስ ይጽፍለት ዘንድ መኮንኑ አባ ዮሐንስ ለመነው። መኮንኑም ጽፎ ለአባ ዮሐንስ ሰጠው። አባ ዮሐንስም ተቀብሎ ወደ ዋሻው ገባ፣ ወደ ጌታችንም ጸልየ ብርህት ደመና መጣች፣ ተሸክማም ወደ ንጉሱ አደረሰች። ያን ጊዜ ንጉስ ከማዕድ ጋር ነበረ፣ ያንንም ደብዳቤ ከወደ ላይ ጣለለት። ንጉሱም አንስቶ ባነበበው ጊዜ ከመኮንኑ የተጻፈ ስለሆነ በመካከላቸው ባለ ምልክት ተጽፎ አገኘው። የተጻፈውም ቃል ስለ አባ ዮሐንስ ልመና አገሪቱን ማጥፋት እንዲተው የሚል ነበረ። ከና ባለ ጊዜም ደመና አየ ንጉስም አደነቀ ከዚህም በኋላ አገሪቱን ማጥፋት ስለ አባ ዮሐንስ ይተው ዘንድ መልሱን ለመኮንኑ ንጉሱ ጽፎ ደብዳቤውን ወደ ደመናው ወረወራት የተሰበሰቡትም እያዩ እጅ ተቀበለችውና ወደ ደመናው ገባች ወዲያውኑ አባይ ዮሐንስ በዚያች ደመና ወደ በአቱ ተመለሰና በማግስቱ ያች ደብዳቤ ለመኮንኑ ሰጠው በላያዋም የንጉስ ፊርማና ማህተሙ አለ ባያትም ባነበባትም ጊዜ ደነገጠ አደነቀም ስለ ሀገሪቱ ድህነትም እግዚአብሔርን እያመሰገነ ወደ ሀገሩ ተመለሰ። የንጉሱ ዘመድ የሆነች የከበረች ሴት ዜናውን በሰማችም ጊዜ ከደዌዋ የፈውሳት ዘንድ ወደ እርሱ መጣች፣ በጸሎቱም ተፈወሰች። ከዚህም በኋላ ንጉሥ ቴዎዶሲዎስ በሞተ ጊዜ መናፍቁ መርቅያን ነገሰ። ቅዱስ አባ ዲዮስቆሮስንም አሰቃየው። ቀናች ሃይማኖትንም ስለመለወጡ አባ ዮሐንስ እየዘለፈና እየረገመው ወደ እርሱ ደብዳቤ ላከ። ከጥቂት ወራትም በኋላ እግዚአብሔር ቀሰፈው። ለእርሱ ዕድሜው 125 ዓመት ሲሆነው እረፍቱ እንደደረሰ አወቀ። እየጸለየም ግንባሩን ምድር አስነክቶ ሰገደ፣ ነፍሱንም በእግዚአብሔር እጅ ሰጠ። መቃብሩን ቁጥር የሌላቸው ድንቆች የሆኑ ብዙዎች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት ጫምብሬ ከምትባል ከሀገረ ድልበት ቅድስት ዲቦራ አረፈች። ዜናዋም በገድሏ መጽሐፍ ተጽፎ ይገኛል። በጸሎቷ የሚገኝ በረከቷ ከኛ ጋር ይኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 22 በዚሽ ቀን ቅዱስ ቆዝሞስና ድሚያኖስ ወንድሞቻቸው አንቲቆስ፣ ዮንዲኖስ፣ አብራኒዎስ በሰማዕትነት አረፉ። በህዳር 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ጽዮን ድንግል ማርያም ታቦተ ጽዮን ዳጎንን ድል ያደረገችበት፣ ቅዱስ ጎርጎሪዎስ ዘሮሜ፣ ቅዱስ ዮሐንስ ዘአስዩት፣ ቅዱስ ቆዝሞስ ሊቀ ጳጳሳት፣ ቅድስት ዲቦራ ዘድልበት፣ ቅዱስ ዘኪዮስ። ወርሃዊ በዓላት አበው ጎርጎሪዎሳት፣ አቡነ ምዕመነ ድንግል፣ አቡነ አምደስላሴ፣ አባ አሮን ሶርያዊ፣ አባ መርትያኖስ ጻድቅ። ለአንቺም የማይገዛ ህዝብና መንግስት ይጠፋል እነዚያ አሕዛብ ፈጽመው ይጠፋሉ። የአስጨናቂዎችሽም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቆሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ የእስራኤል ቅዱስ ሲሆን ጽዮን ይሉሻል። ትንቢተ ኢሳይያስ ምዕራፍ 60 ከቁጥር 12 ጀምሮ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረዴት ያሳትፈን። ኃይለ አጋንትን ከእግራችን በታች ጣልልን። በእውቀት ያለ እውቀት በስሕተት በግድፈት የሰራነውን ኃጢአታችን ሁሉ በቸርነቱ ይቅር ይበለን። ወርሃ ጾሙን በሰላም እንዳስጀምረ በሰላም አስፈጽሞ ለብርሃነ ልደቱ ጥምቀቱ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሆንልን። ጾማችንን ጾመ ድህነት ጾመ ስርየት ያድርግልን። መለያየትን ትዕቢትን ትምክህትን ክፋትን ያርቅልን፣ በጾሙ የምንጠቀም ያድርገን፣ ከቅዱሳን ረድኤት በረከት ያካፍለን። ይልቁንም በዛሬ ዕለት መታሰቢያዋ የሚደረገው የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ታቦት የሚከብርበት ዕለት ነው። ታቦተ ጽዮን ዳጎንን የሰባበረችበት አዎቱን ያጠፋችበት ዕለት ነው። በእኛም በልቦናችን ውስጥ ነግሶ የሚኖረውን ጣዖት የሆነብንን ነገር ሁሉ እመቤታችን ቅድስት ድንግል ማርያም እንደ ጣዖቱ ሰባብራ ታጥፋልን። ለሀገራችን ለኢትዮጵያ ምሕረትን፣ ቸርነትን ከልጇ ከወዳጇ ከኢየሱስ ክርስቶስ እንዲሰጠን በቃል ኪዳኗ ታማልደን። አምላክ በቸርነት እንዲጎበኘን የእመቤታችንን ስም ጠርተን እንዳናፍር፣ ይቅርታውን ቸርነቱ እንዳያረቅብን የአምላካችን ቅዱስ ፈቃድ ይሆንልን ይህን ዕለት በሰላም በፍቅር በጤና እንዳደረሰን ሁሉ እንዲሁ ደግሞ ለአመቱ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። ከእመቤታችን ከቅድስት ድንግል ማርያም በረከት ረዴት ያሳትፈን። ሀገራችንን ኢትዮጵያ ይጠብቅልን፣ መከራውን ያቀልልን፣ ሰላሙን ፍቅሩን፣ አንድነቱን ይስጠን እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ከወይኩን ፈቃድከ በከመ በሰማይ ከማሁ በምድር